ሰላም የተወደዳችሁ እንደምናላችሁ በጌታ በኢየሱስ ስም ሰላም ላችኋለሁ። የእግዚአብሔር ጸጋ የእግዚአብሔር ሰላም በሕይወታችሁ ላይ በዛ ይሁን። ዛሬ አንድ በዚህ በዚህ በሰሞንኛ ጉዳይ ልቤ ላይ የተሰማ ነገር አለና መንፈሳዊ ምክር ትንሽ ምክር ለመስጠት እፈልጋለሁና ሁላችንም ያው ከእግዚአብሔር ቃል በላይ አይደለንም ሕገ መንግስቱ ቢሆን ሃይማኖት የሃይማኖት ተቋማቱ ቢሆን ከእግዚአብሔር ቃል በታች ናቸው እና መጽሐፍ ቅዱስ የሚለው ምንድን ነው? ሁሉ ከላይ ላሉት ይገዛ ነው የሚለው እና እግዚአብሔር ያስቀመጣቸው ሰዎች አሉና እነዚያን ሰዎች በማክበር ምድራዊ ስርዓቶችን በማክበር እግዚአብሔርን እያመሰገንን እንድንኖር እግዚአብሔር በዚህ ምድር ላይ ያኖረን እና አንዳንድ ለመንፈሳዊ ቅና ሳይሆን አንዳንድ የፖለቲካ ግጭት፣ የሃይማኖት ግጭት፣ አንዱን ከአንዱ ጋራ ለማጋጨት ደም ለማፋሰስ ኢትዮጵያ ምድር ላይ እየተካሄደ ያለው አካሄድ አለ እና ይህንን እኔ በአንድ ቃል ማሰር እፈልጋለሁ። ወደ ስራ ወደ ተግባር ወደ ለውጥ ብንመጣ በስመ ሃይማኖት በስመ ፖለቲካ የምናነሳቸውን የራሳችንን የግል ጥቅም ለማስከበር ብለን የምናደርጋቸውን እንቅስቃሴዎችን ሁሉ ብናቆም ወደ ልማት፣ ወደ ስራ፣ ወደ ተግባር ብንወጣ አገልጋዮች ነፍሳትን ወደ ማዳን ወደ ስብከት ስራ በእውነት ወደ መኖ ወደ አምልኮ፣ ወደ ጸሎት፣ ወደ ንስያ ብንመለስ ይሄ ከዚህ ውጭ የሚሆኑ ነገሮች ሁሉ በእግዚአብሔር መንግስት ላይ ተቀባይነት እንደሌላቸው ለመናገር ምክሬን ለመለገስ እፈልጋለሁ። ለዚህ ባካችሁ በኢትዮጵያ ምድር ላይ የሃይማኖት ግጭት ለማንሳት ኦርቶዶክሱን ከሙስሊሙ ጋር፣ ሙስሊሙን ደግሞ ከሌላው ከወንጌል አማኙ ጋር ከሌላው ከሌላው የእምነት ተቋማት ጋር ለማጋጨት አንዱ በአንዱ ላይ ቅሬታ እንዲያሳድር አመኔታ እንዲጠፋ የምታደርጉ ግለሰቦች ባካችሁ፣ ወደ ፍቅር እንመለስ። ምንም በቃ እግዚአብሔር በዚህ የሚደሰተው ነገር ነው። በእግዚአብሔር ነጭ ዙፋን ፊት ቆመን የምንቀበላትን ያችን ነገር እያሰብን ብንሰራ የሚለውን ለመለገስ ነው። ዘመናችሁ የተባረከ ይሁን። በጣም ወዳችኋለሁ። ይህን ምክሬን ሽን ላይ ካድርጉ ዘመናችሁ የተባረከውን ወዳችኋለሁ ሻውነ